በኢትዮጵያውያንና በኤርትራውያን ሙዚቃ ወዳዶች ዘንድ እጅግ የተከበረ ሰው እንደሆነ ይነገርለታል። ከሰባ ዓመታት በላይ ባሳለፈው የሙዚቃ ሕይወቱ ለኢትዮጵያናም ለኤርትራ ብቻ ሳይሆን ለአፍሪካም ጭምር ከፍተኛ አስተዋጽኦ እንዳለው ይነገርለታል። በሕይወቱ በርካታ ምስቅልቅሎችን አሳልፏል። ከአስመራ እስከ አዲስ አበባ ከአዲስ አበባም እስከ ሳውዲ አረቢያም የሕይወት ፈተናዎችን እያሳለፈም የኖረ ድምፃዊ ነው። ተወዳጁ የግጥምና የዜማ ደራሲ እንዲሁም ድምፃዊ በረከት መንግስተአብ በረከት ከሰሞኑ እጅግ በሚያሳዝን ሁኔታ ሕይወቱ ማለፉ ተሰምቷል። ይህንንም ተከትሎ በርካቶች መልእክቶቻቸውን እንደ ጉድ እየላኩ ይገኛሉ። የሀዘን መልእክቶችን ከላኩ ታዋቂ ሰዎች መካከል ደግሞ ኢትዮጵያዊ ድምፃዊ ዳዊት ፅጌም ይገኝበታል። ለመሆኑ ይህ ተወዳጅ ድምፃዊ ህይወቱ ያለፈበት ሂደት ምን ይመስላል? ከዚህ ቀደም ለሰባ ዓመታት ሙሉ ያሳለፈው የሙዚቃ አሻራው ሲታወስስ እንዴት ያለ ነው? በተለይ በኤርትራና በኢትዮጵያም የከፈለው የህይወት መስዋዕትነት ሲታወስና ሲገለጥስ ምን ይመስላል? ሕይወቱ ማለፉን ተከትሎ ከተለያየ አቅጣጫ የተላኩ የሐዘን ደብዳቤዎችስ ምን ይመስላሉ? ኢትዮጵያዊ ድምፃዊ ዳዊት ፅጌስ ምን አይነት መልእክት አስተላልፏል? ሁሉንም በዚህ መሰናዶ እንዳሰሰዋለን። እንደምናቸው የምንወዳችሁ የምናከብራችሁ፣ የጎራ ስቱዲዮ ቤተሰቦቻችን በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ በማድረግ ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው ዝግጅታችን የተወዳጁን ድምፃዊ በረከት መንግስተአብን ህልፈተዩት አስመልክቶ የወጡ መረጃዎችን አሰባስበን ወደ እናንተ እናቀርባለን። ጌታቸው በላይ ደግሞ የመሰናዱ አዘጋጅና አቅራቢ ሆኜ ተሰይሜያለሁ። ወደ ዝግጅቱ እንሻገር። ተጀመረ ተጀመረ! አዎ ተጀመረ! ሳር ቤት ላይ የቴምር ሪል ስቴት አፓርትመንት ሽያጭ ተጀመረ። ሊያውም ከ35 በመቶ ቅናሽ ጋር በአንዴ ለሚከፍሉ ደንበኞች ባለ ሁለት መኝታ 80 ካሬ በ5.7 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ በ9.9 ሚሊዮን ብር አሊያም 20 በመቶ ብቻ ከፍለው ቀሪውን በግንባታው ሂደት የሚከፍሉበት በ36 ወራት በታማኝነት ያለ ሀሳብ የሚረከቡበት እዚህ በተጨማሪ በአዋሬ ሴቶች አደባባይ አቅራቢያ ከታላቅ ቅናሽ ጋር አፓርትመንትን ይዞላችሁ ቀርቡ። ለበለጠ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ እንደ አውሮፓውያኑ አቆጣጠር በ1938 ዓ ም ከአስመራ 20 ኪሎ ሜትር ርቀት ላይ በምትገኘው ሀዘጋ መንደር የተወለደው በረከት የሙዚቃ ፍቅር ያደረበት ገና በልጅነቱ ነበር ይለናል የዘሐበሻ መረጃም። በታዳጊነቱ ክራር በመጫወት ራሱን ካስተማረ በኋላ ወደ አስመራ ከተማ በማቅናት የሙዚቃ ጅማሬውን ቀጥሎ ችሎታውን አዳብሯል፣ ይላል መረጃው። በ1961 ዓ.ም ኑሮውን በአዲስ አበባ ካደረገ በኋላ የኃይለ ስላሴ ቲያትር የዛሬው ብሔራዊ ቲያትርን በመቀላቀል ለአስር ተከታታይ ዓመታት እንደሰራም ኦኩባይ ገብረ እግዚአብሔር ይናገራል። ከቲያትር ቤቱ ኦርኬስትራ ጋር መላው ኢትዮጵያን በመዞርም ሙዚቃውን ለአድናቂዎቹ አሳይቷል ይለናል። የዘሐበሻ መረጃችን ኦኩባይ ገብረ እግዚአብሔር ሲናገር ድምጻዊው በኢትዮጵያ ብቻ ሳይሆን ከኢትዮጵያ ውጪ በኬንያ፣ በዩጋንዳ፣ በታንዛኒያ፣ በ1959 ዓ.ም በሴኔጋል በተከናወነው ዓለም አቀፍ የአፍሪካ ኪነ ጥበብ ላይ በ1961 ደግሞ በሜክሲኮ በተካሄደው የበጋ ኦሎምፒክ ፕሮግራም ላይ ተካፋይ ሆኖ እንደተጫወተም ይናገራል። ኦኩባይ በላከልን መልእክቱ ይቀጥልና በዚያ ጊዜም የመጀመሪያዎቹን ዘፈኖቹን ዘጠኝ ያህል ነጠላ ዜማዎቹን በፊሊፕስ ኩባንያ ለገበያ ማዋል መቻሉን ይናገራል። በረከት መንግስተአብ አውሮፓ፣ አሜሪካ፣ መካከለኛው ምስራቅ እንዲሁም በመጨረሻ ደግሞ ኤርትራ መድረኮች ላይ ነግሶበታል ሲል ይናገራል። በረከት አዲስ አበባ ውስጥ መርካቶ አካባቢ የሙዚቃ መደብር እንደነበረውም ይነገራል። ስለ በረከት የሙዚቃ አስተዋጽኦ ባጭሩ ለመግለጽ ግን በረከት ወደር ያልተገኘለት ድምፃዊ፣ ሙዚቀኛ፣ ዜማና ግጥም ደራሲ የትግርኛን ሙዚቃ አስመራ፣ ምጽዋ፣ አድዋ፣ መቀሌ፣ ጎንደር፣ አዲስ አበባ፣ ድሬዳዋ፣ ሀረር፣ መቱ፣ ጂማ፣ ነቀምት ደብረ ማርቆስ ምናልባትም ሱዳንና ሌሎች ቦታዎች ላይ እኩል እንዲሰማ እንዲወደድ እንዲተዋወቅ ያደረገ ነው ይባልለታል። አሊቢራም ለኦሮምኛ ማህሙድ አህመድ ለጉራጌኛም የባህልና የቋንቋን ድንበር ጥሰው እንዲደመጥና እንዲወደድ እንዳደረጉት ሁሉ እሱም እንዲሁ የሚባልለት ትግርኛን የቋንቋናም የባህልን ድንበር ተሻግሮ እንዲደመጥ እንዲወደድ ያደረገ ቀደምት ወይም የመጀመሪያው ድምፃዊ ነበረም በማለት ነው ሀሳቡን ያስቀመጠው። በረከት በአዲስ አበባ ሙዚቃ ቤት የነበረው ሲሆን ከዚህ በተጨማሪም መጋሌ ጉያሌ የተሰኘም የሙዚቃ ባንድ መስርቶ እንደነበር መረጃዎች ይጠቁማሉ። ድምፃዊው በህይወቱ እጅግ ከተፈተነባቸውና ብዙ መከራዎችን ከቀመሰባቸው የህይወት ሂደቶች መካከል አንዱ የደርግ መምጣትን ተከትሎ የቀመሰው አበሳና ፍዳ እንደነበር ይነገራል። የደርግ መንግስት መምጣትን ተከትሎ ታዲያ የኤርትራ ነፃ አውጪዎችን በመቀላቀል በኤርትራ ጫካ ውስጥ ሆኖ በዚያ በዘመቻው ላይ ተሳታፊ እንደነበር ይነገርለታል። በዚያው በጫካ ውስጥም እያለ ባህል ቡድን መስርቶ ይንቀሳቀስ ነበር በማለት ዘሀበሻ ይጠቁመናል። ከዚያ በኋላ በብዙ ምስቅልቅሎችና ውጣ አውረዶች ወደ ሳውዲ አረቢያ በመሄድ የውጭ ሀገር ኑሮውን መስርቶ አስር ያህል የሙዚቃ አልበሞችን ለማሳተም በቅቷል ሲልም ነው ዛበሻ የሚቀጥለው። በ1970ዎቹ በመንግስታዊ የኢትዮጵያ ሬዲዮ የሚሰራጨው ብቸኛው የኤርትራ ሙዚቃም የበረከት እንደነበርም ይነገራል። ኤርትራ ከተገነጠለች በኋላ በስደት ከሚገኝበት ሳውዲ አረቢያ ጅዳ ተነስቶ ወደ አዲስ አበባ ተመልሶ ኑሮውን የቀጠለው ድምፃዊው ተዘግቶ የነበረውን የሙዚቃ ቤቱን መልሶ በመክፈት እየሰራ ቆይቷል። በዚህ መሃል ግን የኢትዮጵያና የኤርትራ ጦርነት በመቀስቀሱ ምክንያት ከአዲስ አበባ ተነስቶ ወደ አስመራ በመጓዝ ኑሮውን እንደቀጠለ ይነገራል። በአስመራ ከተማ ካቀና በኋላም በዚያ ሙዚቃ ቤት መስርቶ ነበር። በረከት በአንድ ቃለ መጠይቅ ላይ ሲናገር ከሁለት መቶ በላይ የሚሆኑ ሙዚቃዎችን እንደሰራ ተናግሮ ነበር በማለት ነው መረጃው የሚጠቁመው። ተወዳጁ ድምፃዊ በረከት መንግስተአብ ከሰሞኑ ማለትም ከትናንት ወዲያ እጅግ ያልተጠበቀ ዜና ተሰማ። ባደረበት ህመም ምክንያት በህክምና ሲረዳ ቆይቶ በ89 ዓመቱ ከዚህ ዓለም በሞት እንደተለየ ተነግሯል። ይህንንም ተከትሎ በኤርትራ ብቻ ሳይሆን በኢትዮጵያውያንም ዘንድ እጅግ ከፍተኛ ሀዘንን የፈጠረ ሆኗል። በርካታ አድናቂዎቹና ወዳጆቹ የሀዘን መልእክቶቻቸውንም እየላኩ ይገኛሉ። ከእነዚህ መካከል ደግሞ ተወዳጁ ድምፃዊ ዳዊት ጽጌ ይገኝበታል። ዳዊት ጽጌ ምን አለ? እንስማው! ተወዳጁ ድምፃዊ ዳዊት ጽጌ በአንጋፋው የኤርትራ ሙዚቀኛ በረከት መንግስተአብ ከዚህ ዓለም በሞት መለየት ምክንያት የተሰማውን ጥልቅ ሀዘን የገለጸ ሲሆን፣ ዳዊት በማህበራዊ ትስስር ገጹ ላይ ባስተላለፈው መልእክቱም በረከት መንግስተአብ በሰላም ረፍ፣ ለቤተሰቦችና ይህንን ታላቅ ሰው በሞት በማጣታችሁ ከፍተኛ ሀዘን ላይ ላላችሁ ሁሉ መጽናናትን እመኛለሁ በማለት ነው ሀዘኑን ያስቀምጠው። የዳዊት ጽጌ ሀዘን መግለጫም ድምፃዊ በረከት መንግስት አብ በኢትዮጵያም ሆነ በኤርትራ ሙዚቃ አፍቃሪያን ዘንድ የነበረውን ከፍተኛ ተወዳጅነትና ክብር የሚያሳይ ነው በማለት ዘሀበሻ ሀሳቡን አስቀምጦታል። የዳዊትን መልእክት ተከትሎ ሰናይት ተስፋ ሚካኤል ስትናገር ክቡር ሰው ሰውን ያከብራል እና ዳዊት ጽጌ እናመሰግናለን። ባባ በረከት መንግስት አብ በሰላም ረፍ፣ ሁሌም ስትታወስ ትኖራለህ በማለትም መልእክቷን አስቀምጣለች። ሲሳይ ገንዘቤ ሲናገር ደግሞ በረከት ሁሌም በዘፈኖች እናስታውሳለን። ለእኔ ሜሌና የሚለው ዘፈኑ በይበልጥ ደግሞ ክሊፑ የተሰራው ቀይ ባህር ዳርቻ በመሆኑና የቀድሞ ወርቅ ዘመን ስለሚያስታውሰኝ እወደዋለሁ በማለት ነው ሐሳቡን የላከልን። የበረከትን ህልፈተ ህይወት አስመልክቶ እንዲህ አሉና መሰል መልእክቶችን ኢትዮጵያውያን እያስተላለፉ ይገኛሉ። እኛም የዳዊት ጽጌን መልእክት ተንተርሰን ስለ በረከትም ከዚህ ቀደም የሰራቸውን የኪነ ጥበብ ስራዎች በማስታወስ በእንዲህ ያለ መንገድ በተወሰነ መልኩ ለማቅረብ ሞክረናል። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በተለያየ የዓለም ጥግ ሆናችሁ ቻናላችንን ተቀዳሚ ምርጫ በማድረግ ስለምትከታተሉን እናመሰግናችኋለን። በሚቀጥለው በሌሎች መሰናዶዎች እንደገና ተመልሰን እንገናኛለን። መልካም ጊዜ ለሁላችን።